ፊዋቴ ቆንጆ እንዳይቻላል ወ ነው ድሩም አይነ ቅንይታዩ ሞኙ ቀት የሌላ ድል ስለነበርኩ ነው አብሬው ለመጥፋት የተስማማሁት። አሁን ቢሆን ኖሮ ግን ስለዚህ ብቻ ነበር የማስበው። ይሄ ብቻ ነው የሚያሳስበኝ። ገንዘብ ገባሽ አሁን ይሄን የወደፊት ባሌ ከኤክሱ ጋር ተጋድሞ የልጆች እናት አንቺ ነሽ። አንቺን ነው የማገባው። ሚስቴ አንቺ ነሽ። የመጨረሻዬ አንቺ ነሽ በግ የመጨረሻ እኔ ነኝ። ትመጣ እንደሆነ ና፣ ውርጋጥ ያለ በለዛ ነ ገዳም ነው የምገባው። ሕመምህ ምን ተማርክ? አሁን ሳታገባም አላገባም ኒበር ከሕመምህ የተማርኩት መቼም ማግባት እንደሌለብ። ተሰብረክ? ነው። አዎ፣ ስብራትም ውልቃትም አንድ ላይ አጋጣሚ። የሆነ ቀላል የሚመስል ከባድ ጉዳት ነው። ከባድ ያደረኩት የራሴ ነው። ኢክራ የሚሉትን ብለህ አድርጋቸው። አረ ችግር፣ ጠላቴ ናት። ሚስት ቢኖርህ ስታስታ በወጣት ለምን ታስታምኛለች? ጥቅስ አያስፈልግም። ከመኪና ተጅ አይደለም። ለምን እዚህ ስምንት መቶ እሷ ውስጥ ስምንት መቷችሁ ውስጥ ኮንተንት ክሬተር መሆን የሚፈልግ ከኔ ጋር መስራት የሚፈልግ ሴት ቀል ያለች ቢሆን አሪፍ ነው። መልኳ ጥሩ የሆነ ለካሜራ አሪፍ የሆነች ካላችሁ ኢንቦክስ አድርጉልኝ። ቪዲዮ እንሰራለን። ወደ ቦሌ አካባቢ ነው መሆኑ። እንሰራለን፣ ትሄዳላችሁ። እንሰራለን፣ ትሄዳላችሁ። አክቲንግ ባትችሉ ችግር የለም። መልካችሁ ግን ጥሩ ይሁን። እሺ፣ በተቻላችሁ አቅም። ሁሉም ሰው ለራሱ ጥሩ የሆነ ፊት ነው ያለው፣ ግን ለስክሪን አሪፍ ፊት እርሱ ምንድነው። የየሳ ጉግሎች ምንም ረስ የለውም። አሁን መጨረሻ ላይ ሁለት ቪዲዮ ለቅቄ ያለው እንደ እንደሷ አይነት ኮንተንቶች ናቸው፣ የድራማ ኮንተንቶች ናቸው። እዚህ ላይ ይጻፋሉ። ጀስት ድራማ ኮንዶ እንትን ሰራለን። ሶ ላይብ ላይም ብዙ አልኖርም። እኔ ምሎ ወይ እዚህ ላይ አይደለም፣ ኢንቦክስ የምታደርግልኝ ናችሁ። ቲክቶክ ላይ በጣም ብዙ ሰው ኢንቦክስ ያደርጋለች። ኢንስታግራም ላይ ኢሳም የሚል ከመቶ ሺህ ፎሎወር በላይ ያለው አለ፣ ፎሎ አርጉኝና ላኩልኝ። እንዳዩ ቴክስቱን ፎሎ አርጋችሁ ላኩልኝ፣ እኔ እሰራለሁ። ከዛ ትንሽ ደቂቃ ነው፣ አክቲንግ አያሳስብም። አክቲንግ ኢትስ ኖርማል። እንፈራለን የምትሉ ችግር የለም፣ ለአንድ ቀን ነው

ብታ አርት 26 ነ7ሰ ቢያደርግ ብታ ይጨምራል። ምን ሆናችሁ ተለያያችሁ? እኔ ከማንም ጋር አልተለያየሁም። ጸብ የለኝም። ባውንደሪ ግን በቃ። አሁን ከተለያዩ ሰዎች ጋር ልታኙ ትችላላችሁ እንደ ስራ እሺ? ጋይስ በተለያዩ የሆነ ሰርክል ስላበጀን ማለት ነው እኛ ከሰርክሉ አንወጣም። እ ከዛ ሰርክል መውጣት እፈልጋለሁ። በደንብ መስራት እፈልጋለሁ። ሰው መጠበቅ አልፈልግም ለመስራት እና እንደፈለግኩኝ ሰርቼ ፌል አድርግ ከፈለገ። በዚህ ጋር ብዙም ጉዳይ የለብኝም። የምፈልገው ለስራ እኔ፣ አሰራኝ ማን ማን ፈልገሽ መስራት እናንተ እኮ ተከፋይ እንድትሆኑ እኮ ነው። ከኔ ጋር ትሰራላችሁ፣ ከዛ በኋላ በራሳችሁ መስራት ትጀምራላችሁ። ከዛ በኋላ ወደ ገንዘብ ትቀይሩታላችሁ። እሱ ነው ቁም ነገር እንጂ ለኔ ልከፍልሽ አይደለም። ዛሬ ግን ፖዚቲቭ ገበሽ

ከዛ በኋላ ተሽሎኛል። አልሀምዱሊላህ ያሳለፍኩት ነው ያጋራኋችሁ። እዛ ውስጥ ደግሞ ጽፍ ያለው ከታች ጽሁፍ እሱን አንብቡ እና ደግሞ ቀኝና ግራ ላላችሁት ሰዎች ቀኝና ግራ እግር ላላችሁት ሰዎች እንትን ነው፣ ካሜራ ሮቴት ያደርጋል ወደፊት፣ የሰልፊ ሲቀርጽ ቀኝ ግራ ነው የሚሆነው፣ ግራ ቀኝ ነው የሚሆነው። ወደኋላ ሲቀርጽ ደግሞ በትክክል ተፈጥሮ ነው። የኔ እግር የተሰበረው ቀኝ ነው፣ ግራ አይደለም። ቀኝ ግሬ ነው ሜን ግሬ ነው። ካሜራ ላላችሁት ደግሞ አስቀምጬ ራሴን የቀረጽኩት እያንዳንዱ ቦታ ላይ ሳነሳው ምናምን ነገር የሆነ ቦታ አለ። አይ ቲንክ አልቆረኩትም። ሌሎቹን ቆርጫቸው ነው ራሴን የቀረጽኩት። ማንም አይደለም የሚቀረጽ። ካሜራማንም ላላችሁ ኢቭን ደግሞ ካሜራማን ቢቀርጾም ካሜራማን የመቅረጽ ግዴታ እንጂ የመርዳት ግዴታ የለብህ እሺ። እና አንዳንድ አራዳ ኮመንት አያለው የጫሳችሁ የሚመስላችሁ ሰዎች ልክ አይደላችሁ። ሮቴት ስለሚያደርግ ነው። የቀኝ እጄ ነው፣ ለእናንተ ግራው ነው የሚታየው። ይሄ ግራ እጄ ነው፣ ሰዓት የሚደረግበት ቀኝ ሆኖ ሊታያችሁ ይችላል። ተመስግን፣ አልሐምዱላ እና አዲስ ኮንተንት እዬ ስለመጣው ለምን እንደጠፋው ለምን ልነግራችሁ ያህል እንጂ ሌላ ታሪክ የለም። ከማንም እርዳታ ፈልጌ አይደለም። ኢንቦክስ ላይ ቴንኪ ምንድን ነው እንርዳ